ታዲያስ አዲስ የተወዳጁ አቀንቃኝ ኮንሰርት ገቢ ለመቄዶኒያ ሊውል ነው። ከታዲያስ አዲስ ተመልሰናል። ታዲያስ አዲስን ነው እየሰማችሁ ያላችሁት አድማጮቻችን። እንግዲህ ቅድም ሳይፍሻ ጠቀስ አድርጎላችኋል። ተወዳጁ አቀንቃኝ ለመቄዶኒያ የሚውል ኮንሰርት እያዘጋጀ ነው ተብሏል። ረማን ነው። ረማን ነው። ረማን ነው። እንግዲህ የዘንድሮ የአሜሪካን የሰሜን አሜሪካ የእግር ኳስ ውድድር የሚከናወነው ሲያትል የሚባል ግዛት ላይ ነው። በአሜሪካ ሲያትል ሰፈራችን ነው። ሻሸመኔ ሲያትል፣ ይህን ወድጀዋል። በነጋችን ላይ አድማጮች ሉ ላይ ሻሸመኔ ልጅ ነች። ምንድነው እንግዲህ በዚህ የጁላይ ፎር በአሜሪካ እንግዲህ የነጻነት በዓል ስለሆነ ከዚህ ዝግጅት ጋር በተገናኘ ለአንድ ሳምንት የሚቆይ የኢትዮጵያን የእግር ኳስ ፌስቲቫል አለ። ሁሌም ይደረጋል። ታዋቂም ነው ይመስለኛል። አረ በጣም በየአመቱ የሚጠበቅ ነው። በየአገሩ ነው እንግዲህ አበሻው። ይሄ ፌስቲቫል ላይ እንግዲህ እንዳንቺ ላጤ የሆነውም ሄዶ ትዳር የሚፈልግበት አበሻ ለአበሻ የሚገናኝበት። አዎ አሜሪካን ገብቶ እዛ ቦታ ላይ ሄዶ የማይገኝ ሰው ካለ የምር ጠፍቷል ማለት ነው ላሳይለም ብቻ አይደለም የጠፋ በቃ የለም ማለት ነው እና የጠፋብሽን፣ በቃ እንደ ይህ ሰውዬ አለ እንደ ምት ሰውዬ ሁሉ የሚገኝበት ነው። አየሩም ቆንጆ የሚሆንበት ወቅት ስለሆነ በጣም እና ሲያትል እንግዲህ ከመላው አሜሪካን ግዛቶች፣ ከካናዳ ጭምር፣ ከአውሮፓ ኢትዮጵያውያን ተሰባስበው ኳስ እያዩ ጎን ለጎን በሙዚቃ ኮንሰርት የሚደሰቱበት አመታዊ የሆነው በዓላቶች አንድ ላይ ተከምረው የሚደረጉበት ነው ሊባል ይችላል እና በዚህ ዝግጅት ላይ ዘንድሮም እንግዲህ አሉ የተባሉ አቀንቃኞች እንደ ተለመዱ የሙዚቃ ስራቸውን ያቀርባሉ። ለምሳሌ ሳሚዳ ና ኩኩ ይጣመራሉ። ሮፍናን አለ፣ ጥለውን ሊሄዱ ነው። ልጅ ሚካኤል ደግሞ ለብቻዋለ። እኛ ምንቀራል አዲስ አበባ እና አስቴር አወቀ ብቲ አዲስ አበባ ማን ሊቀር ነው? ዮሐና ራሱ ለመጀመሪያ ጊዜ ሙዚቃ ኮንሰርቱን አሜሪካን የሚያቀርበው ዘንድሮ ነው። ስለዚህ ከጁላይ ፎር ጀምሮ ጭር ልትል ነው ከተማችን። በጣም በጣም አሉ የተባሉት የኢትዮጵያውያን አቀንቃኞች መገኛቸው እዛው ሲያትል ነው የሚሆነው። እንግዲህ በየቀኑ ምሽት ከአንድም ሁለት፣ ሶስት ቦታዎች የተለያዩ ቦታዎች ላይ ሙዚቃ ኮንሰርቶች ይኖራሉ ና ተመልካቹ እንደ ፍላጎቱ እየሄደ ይዝናናበት ነው በዘንድሮ ላይ እንግዲህ የተለያዩ ኮንሰርቶች ይኖራሉ አንዱ ደግሞ የተወዳጁ አቀንቃኝ የቴዲ አፍሮ ኮንሰርት ነው የሚሆነው የዚህ ዝግጅት ፕሮሞተር ደለሽ ይባላል ደለሽ እንግዲህ ወላጅ አባቱን ካጣ ሰባት አመት ነው የሆነው ይህንን ምክንያት በማድረግ በርካታ ስራዎችን በመስራት ይታወቃል። ደለሽ በነገራችን ላይ ከላፎንቴኖች በፊት ማለት ነው የዛሬ ሀያ ሰላሳ አመት ጀምሮ ነው ዘፋኞች በአሜሪካን የሙዚቃ ስራቸውን ሲያቀርቡ እነሱም ፕሮሞት በማድረግ በማሰራት የሚታወቀው ስለዚህ የነቀልኩበት ነው የሚባለው ለደለሽ ይሰራል። ደለሽ ደለሽ ው ደለሽ ራሱ ስሙ ደለሽ እንዲ በጣም ና እሱ እንግዲህ የፕሮሞተሩ ደለሽ እንዳለው ከሆነ የዘንድሮ የቴዲ አፍሮ ኮንሰርት በሲያትል የሚደረገው ትርፉ በአጠቃላይ ለመቄዶኒያ ሊውል ነው ነው። ስለዚህ ትርፉ አጠቃላይ አሜሪካ ላይ ያለው ለመቄዶኒያ ድጋፍ ነው የሚሆነው ማለት ነው። አዎ አዎ። እ ከውጭ ቀሪ የሚቀረው ገንዘብ ተሰልቶ እዛ ቦታ ላይ የሚመጡት ሰዎች በቴዲ አፍሮ የሙዚቃ ኮንሰርት ይደሰታሉ። ጎን ለጎን ደግሞ ለነፍስም ለስጋም ነው ጉዳዩ፣ በሁለቱም ነው የሚሆነው እንዳልከው ፌስቲቫሉ ላይ ያሉ ሰዎች ጊዜ የሚኖርበትም ወቅት ነው የሚሆነው። ና ቴዲ አፍሮ ደግሞ በጣም ተወዳጅ ድምፃዊ ነው። በተለይ እዛ ሲሆን በጣም ብዙ ተመልካቾች የሚኖሩበት ነው። ከዛም አልፎ ደግሞ ሁለት ይሆናል ማለት ነው ፕሮግራሙ፣ አንድም እንዳልከው ሙዚቃውን ኢንጆይ ታደረገዋለ፣ ሁለትም ደግሞ ከወጪ ቀሪ ገንዘብ ለመቄዶኒያ መጥቶ እዚህ የሚ ረዳበት መንገድ ይፈጠራል። አዎ፣ እንግዲህ የሲያትሉ የቴዲ አፍሮ ኮንሰርት ትርፉ ለመቄዶኒያ እንዲውል ፕሮሞተሩ ደለሽ ወስኗል እና በዚህ ሙዚቃ ኮንሰርት ላይ የምትታደሙ እንግዲህ፣ በአንድ ድንጋይ ሁለት ወፍ ነው። በዚህ በኩል ቴዲ አፍሮ ነው፣ በዚህ መቄዶኒያ ነው። እና ጥሩ ጊዜ እንድታሳልፉ ታዲያስ አዲስ ይመኛል፣ ይመኛል፣ ይመኛል። ትርፍ በትርፍ ያድርገው ደግሞ ፕሮግራሙ እንዲበዛልን እዚህም የሚመጣው በያላችሁበት፣ ጥሩ ጊዜ ነው የምታደምጡ ታዲያስ አዲስ ነው።